ሰዓት እኔ ድሮንም ወንድ ነኝ። ተረጋጋ ተረጋጋ፣ ትላለ ተረጋጋ። እንደናንተ አይነቱን ማለት ነው መቶ መታል መቶ ሰው ነው የምጠራው ለአንተ። በቃል ሌብ ሞሲሳ ካሌብ ሞሲሳን ታውቀዋል? ምን ታውቃለህ ስለሱ? እና ምን ምን ምንም አልሰራም። የምታውቀው ነገር ይሄን ነገር ብቻ ነው የምንፈልገው። ብሩክ የት ነው ያለው? አላውቅም። ስና እስካለ ድረስ በነፃነት አንኖርም። መጋባት አንችልም። መውለድ አንችልም። እንዲሁ በደብቆሽ መኖር ስና እድሜ ነው ይሞታል እያልከኝ ቶቹ ፍሬዬ የትም ቤትም

መሀሌት ሞቴን እመርጣለው እንጂ በፍጹም ዝና ስለ ዝና ጉዳይ ልተባበራችሁ አልችልም። እኔ ጋ ያለውን እውነት ነግሬያችኋለው እያሌ ትገኛለ። ዝና ምን ያህል ክፉ ሰውና በጣም አስፈሪ ሰው ቢሆን ይሄናል። እናንተ ብትገሉኝ ይሻለኛል እሱ ከሚገለኝ ያለችው በጣም አሳሳቢ ነው። እንደዚሁም ሉላም እንግዲህ ዝና እያለ እኔና አንተ በነጻነት መኖር አልችል አንችልም እንደዚሁ በድብብቆሽ እድሜያችንን መጨረሳችን ነው እያለ ትገኛለች። እንደዚሁ እንግዲህ በስተ መጨረሻ ማህሌት አንድ ነገር እፈልጋለሁ ከናንተ፣ ያንን ምላችሁ ነገር እሺ ካላችሁኝ ግን ልተባበራችሁ እችላለሁ እያሌ ትገኛለች። ምን ይሆን የሚለው ሁላችንም አብረን የምናይ ይሆናል። ሰላም ለእናንተ ይሁን። ወድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በእያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ እነሆ ምሳሌ ድራማ ይዤላችሁ መጥቻለሁ። ምሳሌ ድራማ ምን አዲስ ነገር አለ የሚለውን አብረን ምና ይሆናል። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ አሳብ አስተያየት ስለምሰጡኝ ከልብ አመሰግናለሁኝ። እንግዲህ በዛሬው ለታ መድብል ዝና ለማግኘት ተቀጣጥረው ነበረ መድብልም ግን የወንድሙ መጥፋት በጣም አሳስቦታል እና ነገር ግን ዝናም ያሉበት ድረስ ገስግሶ መጥቶ ነበረ። ሲመጣ እሱ ያው በትግል ነው የሚያስበው። በጉልበቱ ብቻ ነው የሚተማመነው፣ በመነጋገር አያምንም። እንግዲህ ዝና እንደምናየው እነሱም እንግዲህ ተረጋጋ እኛን ለጠብ አይደለም እየጠራነህ ለመነጋገር ነው የጠራነህ ይሉታል ማለት ነው። ስለዚህ እናንተ እኮ ሁለት አይደላችሁም እዚ ጋ ኮ የሚታየኝ አንድ ሰው ብቻ ነው ነበር ያላቸው። እንግዲህ ይሄ ማለቱ እንግዲህ ሞገስን ከወንድ ወይም ደግሞ ከሰው አልቆጠረውም ማለት ነው ሞገስ እንግዲህ ወንድ ሳይሆን ቀርቶ ሳይሆን ለሚወዳት ለሉላ ሲል መኖር ስለሚፈልግ ነበረ ና ስለዚህ፣ ሌላውን ቶ ና ወንድሜ ይህን ያደረጋችሁት ወንድሜ የትን ያለው በማለት እንግዲህ መድብል እየጠየቀው ነበረ። እሱም እኔ ስለ እናንተ ወንድም ምለም የማውቀው ነገር የለም ነበር እያለ ያለው ና ስለዚህ ለምን ታዳ ወደ ኋላ ትሸሻላችሁ? ለመፋለም አይደለም እንዴ ጠራችሁ ነበር ያላችሁ፣ ና እሱም ለዚህ አይደለም እኛ ለጠብ አይደለም የጠራልህ፣ እምን ጠይቀህ፣ ነገር ግን ንገረን ካሌብ ሞሲሳ ማን ነው ሲለው፣ እንግዲህ ጆሮ ነው ጨው ያደረገውና፣ እንዴ ምን ማለት ነው ማን ሲለው፣ እንግዲህ እንዳልሰማ ሰው ደግሞ ካሌብ ሞሲሳ ማን ነው ሲለው፣ እንግዲህ በጣም ነው የደነገጠውና፣ ማን የነገረህ አንተ ከኔ ነው መረጃ እያጠና ያለው ማን ካንተ ሲለው፣ እንግዲህ እሱም እኔ መድበል እባላለሁ የብሩክ ታላቅ ወንድም ነኝ በማለት ነበር ነበር የመለሰለት ና እንግዲህ ዝናም ይሄንን አጠያየቁ ማንድ ሆነ። አቶ ሳይሆን ይሄ ኢንፎርሜሽን እንዴት ሊያገኝ ቻለ የሚለው ነገር አሳሳቢ የሆነበት ነው። እንደዚሁም እንግዲህ ባህር ዳር ላይ የሚዘራው ምንድን ነው? ጥጥ ነው ወይስ ጎመን ነው? እያበቀል ያለው ጤፍ ነው ወይስ ምንድን ነው? እንደዚሁም ደሴ ላይ፣ እንደዚሁም ደግሞ ሀዋሳ ላይ እያሰራ ያለው እዛ ዘርቶ እያበቀል ያለው ምንድን ነው? እንደዚሁም ከዚህም በፊት ያስገደላችኋቸው ሰዎች እና ማን ናቸው በማለት እንግዲህ ሲጠይቀው በጣም ነበር የደነገጠው። ና ማወቅ የሌለብህን ነገር አውቀሃል ነው ያለው። ና እንግዲህ ይሄ ነገር መጨረሻ ላይ ለመድብል ራሱ አሳሳቢ ነው የሚሆነው። ሰዎቹ እጀ ረጅም ና በጣም ከባዶች ሰው እንደሆኑና ና በወንጀል ውስጥ የወደቁ ሰዎች እንደሆኑ እንደዚሁም እንግዲህ መድብል ይህንን ኢንፎርሜሽን ያወጣው እስር ቤት በቆየ ጊዜ በሱ ሰበብ ነው የዚህ እስር ቤት ውስጥ የገባ ነው ብለው እንደነገሩት። ምክንያቱም ከሱ ጋራ ይሄን ስራ ህገ ወጥ ስራ ይሰሩ እንደነበረ በቃን አንሰራም ይሄ ነገር ይበቃናል ባሉ ጊዜ ግን ደግሞ ጠቁሞ እያስ ያዛቸው እንደሆነ ነው ማለት ነው ና ነገር ግን ዝና ይሄንን ነገር ያው በጣም ቢያስደነግጠውም እውነቱን ለማውጣት ፈቃደኛ አልሆነም ና። እንግዲህ ወይ ቶኩሽ ግንባርህን ነው ምለህ እውነቱን ተናገርን ያለው። እሱም አልናገርም ልትመታኝና ልትገለኝ ከፈለክ ይሄው ተወክሰህ መታኝ ብሎ እንግዲህ ግንባሩን ፊት ለፊት ነው የሰጠው ማለት ነው። ዝና በጣም ከባድ ነው፣ ሰው ነው እንደምናየው ከሆነ ነገር ግን መድብልም ቶክሱ መምታት አልቻለም። መጨረሻ ላይ ግን ዝናም የፊቱን አዙሮ ሄዷል ማለት ነው። ሰው ናችሁ ሻም አላላቸውን ኢንፎርሜሽንም አልሰጣቸውም፣ ግን ሊፋለማቸውን የመጣው አንዳንድ አንድ ሚስጥሮች ኢንፎርሜሽኖችን ሲነግረው ግን በጣም ደንግጧል። እንግዲህ ፊቱን አዙሮን ሄደው ከመጣ ወከሳይ መታኝ በማለት ነበር ሄደው። እሱም እንግዲህ በቀኝ ሰውዬ ገላግሏለሁ እያለ ሊተኮሰችው እየተንቀጠቀጠ ባለ ጊዜ ነው እንግዲህ ሞገስ በቃ ይቅርብህ ይህን ነገር በሌላ መንገድ ልንሄድበት ይቻላል ምትኩሰ እንዳትመታው በማለት እንግዲህ ሽጉጡን ይቀበለዋል ማለት ነው ነገር ግን ወደ ቤትም ሲመለስ ቤት ውስጥም ቅድስትም በጣም በጭንቀት ላይ ነች ያለችው እንደዚህ ምሳሌ አባዬ ለምን አይደውልም መቼን የሚመጣው የሚል በጣም ጥያቄ እየፈጠረባት ነው የሚገኘው ና መድብል ወደ ቤት ተመልሶ ቅድስት እንግዲህ ምን አዲስ ነገር አለ ዛሬ መድብል ስትለውም አዎ ብዙ አዲስ ነገር አለ ያን ሰውዬ አግኝቼዋለሁ ዝን ነው የሚባለውን ነገር ግን የሰዎቹን ስም ስጠራበት በጣም ነው የደነገጠው። ልተኩስበት ከዋን ስል ተኩስብኝ ብሎ ጀርባውን አዙሮብኝ ነው የሄደው። ስለዚህ ተኩሼ እንደማልመታው አውቆ ኮ ነው እንደዚህ የሚያደርገው እያለ እንግዲህ እሱን እያወራ እያለ በመሀል ያው ምሳሌ ትመጣባቸዋል ማለት ነው። ምሳሌ ስትመጣ በቤ ፈገግ ፈገግ እንበል እናላት ና እሷ ስትመጣ እንግዲህ ፈገግ ፈገግ ብሎ ጨዋታ ቀይረዋል ማለት ነው። እሷም እንግዲህ አጎቴ ዝፈንልኝ በማለት እንግዲህ አጎቷን እያዘፈነችው አለፍላጎቱ፣ ምንም መዝፈን ሳይፈልግ አጀንዳ አስቀየራቸው እያዘፈነቻቸው ትገኛለች። ልጅ ማለት እንደዚህ ነው። እንግዲህ እነሱ በጣም መጥፎር ስሜት ውስጥ የተረበሸው ስሜት ውስጥ ነበሩ። ግን በሰከንድ ውስጥ መጣ ዝፈንልኝ አጎቴን ያለችው ግንፏን ይዞኛል እኮ ቢላት፣ አይሆንም ጉንፋን እኮ ዘፈን አይከለክልም በማለት እንግዲህ አጎቷን እያዘፈነችው ትገኛለች ማለት ነው። እንደዚሁም እንግዲህ ወይዘሮ ዳጣ ዳጣ ሴቷ ሴት ነው ወንዳ ወንድ ዳጣ እንግዲህ ኩሽና ገብታ ነበር ከቅድስት ጋር። እንደዚሁም ብዙ ጊዜ ታወራ አባቴ እንደዚህ ሆኖ እህቶቼ እንደዚህ ሆኖ እያለች ብዙ ጊዜ ለቅድስት ለምታውራት፣ ይሄ ነገር ግን ደግሞ ቅድስትን ሰልችት ብሏታል። ስለሆነ ወይ አንቺ ደግሞ አስር ጊዜ አባቴ አባቴ እህቶቼ እህቶች እንደምትይው እባክሽን ልቤን አቅለሸለሸኝ እኮ ወይ ሂጂና አስተዋውቂኝ አንድ ቀን አስተዋውቂኝ፣ ወይ ለበዛ አስር የአባቴ አባቴ አትበይኝ ትላታለች ማለት ነው እሷ ወይ በተለይማ በቃ ከሰላም አስተዋውቅሻለሁ። ከሰላም እኮ ባስተዋውቅሽ ወ እሷ ኮ የምሰራው ፍርፍር በ በቃ አንድ የስትቀምሽ ነው ሰማይ ቤት ድረስ የምትመለሹ። እኔ እኮ በቀን ሶስቴ ነው የምባለው። የእሷን ፍርፍር እኮ ሶስቴ በለው አይሰለቸኝም እያለቻት ነበረ። በይ በይ፣ በቀን ሶስቴ አራቴ እየበላሽ በደህና ጊዜ ያከማቹትን ኢኮኖሚያቸውን ዝቅ እንዳታደርጊባቸው፣ ሰዎች እንዳታደህያቸው እያለቻት ነበረ። አረባክሽን ያላደህያቸውም እንደውም እኮ የሰላም እየን ፍርፍር ከቀመስኩ ጀምሮ የአንቺ ፍርፍር እኮ ሽሮ የሽሮ ፍርፍር የሽሮ ፍርፍር ነው እየመሰለኝ ያለው እያለቻት ሙድ ትይዝባታል። ለሷም እሺ እንደዛ ነው ምስጋና ቢስ ነይስ ስሪ ብላ እንኳን እንግዲህ ስለቅባት ያው ነይ አንቺ ስሪ እስቲ ሙድ ከምትይዥ አጠገብ የቆመች ስትላት፣ እንግዲህ ዳጣ ሽንኩርቱን እንኳን መክተፍ አልቻለችም። ና አረ ተቃጠልኩ፣ ደርሽልኝ፣ አይኔ ተቃጠለ እያለች ነበረና አንዳንድ ጊዜ በሰዎች ላይ የምናየው እና በራሳችን ላይ የምናየው የተለያየ ነው። ስለዚህ እኔ የከተፍኩትን ይህንን እኮ ለመሀሌት ይሆናል እኮ በማለት ነበር ያለችው። ና ይህንንማ፣ ያንቺ ማን ይበሏል? ይህን ቢበላ እኮ ሰው ይሞታል። ስላል እኮ ይህን ይህን ምግብ የሚገል ከሆነ ማህሌት ስትብለው ለማህሌት እንስጣት ነበር ያለችው እና አይ አንቺ ለራስሽ መብላት የማትፈልጊውን ሰው ለሌላ ሰው ለመስጠት አታስቢ። እሷ ምንም ብትሆን ክፉን ብትሆን እኮ እኔ ከጇ በልቻ አለው ነበር ያለቻት ቅድስት። እንግዲህ ክፉን ላደረገ በመልካም መመለስን እያስተማረቻት ትገኛለች እዚጋ። ስለዚህ እሷ ምንም ክፉን ብትሆን እኛ የማይሆን ነገር ለሷ መስጠት የለብንም ነበር ያለቻት እና እና እሷ ቀላል ነገር ነው እንዴ ያደረገችኝ እኔን አስራ እኮን የገረፈችኝ ብትልም እንግዲህ እሷም እኮ አሁን ታስራለች። እና ታዲያ አንድ ሰው ደግሞ እጅ የተሰጠ ከታሰረ መምታት፣ ማንገላታት እኮ አያስፈልግም እጅ ሰጥታለች እኮ ታስራለች እኮ። ውሻኳን እኮ ውሾች ሊበሉ ሲሮጡበት ከን ተበረከከ ተንበረከከ እጅ ከሰጠ ውሾቹ አይበሉትም እና ታዳኛ ከውሻ እናንሳለን እንዴ በማለት ነበረ ያለቻት ቅድስትም። እሷ አዎ፣ እሱ ግን ከውሻ እናንስም። አንዳንድ ሰዎች አሉ እንጂ ሲሰሿቸው፣ ሰዎችን በማይረባ ነገር ሰዎችን የሚገሉ በተኙበት ቶክሰው የሚመቱ የሚገሉ አሉ እንጂ ነበር ያለቻት እና እቺ ነገር እንግዲህ አሁን ያለንባትን ጊዜ ከውሾችም ተናንሰናል። ውሾች በጣም ይበልጡናል። የሰውን ልጅ በተኛበት እና ስራ አገር ሰላም ብሎ በሚሰራበት እኛ ሰዎች ከነኛም ተናንስናል ይመስለኛል። አሁን እንግዲህ እና ማህሌት ወይ ፈንክች ያለች ነው እንግዲህ፣ ተተባበሪን የሚፈለሹ ነገር እናድርግልሻለን፣ ከሀገር ታስወጡኛላችሁ። እኔ እሱን ተባብሬ አስይዣችሁ ከሀገር ታስወጡኛላችሁ ወይም ብትላቸው እንግዲህ፣ ሞገስ እንኳን አንቺና ከሀገር መውጣት እኔ ራሱ ቢመጭኝ ከሀገር መውጣት ፈልጋለሁ። ለዚህ ቃል አልገባልሽም፣ ነገር ግን እዚህ ሀገር ውስጥ የሚያስፈልግሽ ነገር ካለ እዚህ ልተባበርሽ እችላለሁ ነው ያላት ና እሷም እንግዲህ ያንን ካላደረጋችሁልኝ ምንም ልተባበራችሁ አልችልም። እኔ መሞት አልፈልግም። ከገደላችሁኝም እናንተ ግደሉኝ ያለችው እንግዲህ ዝናም በጣም ፈርተዋለች ማለት ነው። እንደዚሁም ሞገስም ሆነው መድብል እንግዲህ እየተፈራረቁ ተተባበሪን አንድ ቀን እንግዲህ ታግተሽ ከጠፋሽበት እንደተገኘሽ አስመስለሽ ጥሪውና ሆቴል ስለ ሉላ እያወራሹ ጋብዢ አስክሪው ከዛም በኋላ እሱ ከሰከረ በኋላ እኛ እናስረዋለን አንቺን ምንም ተጠያቂ አያደርግሽም እያላት ነበረ እሷ ግን እሱም በሶስት ሰንሰለትን በታስሮት በጣሰው የሚነሳ ሰው ነው። ጀምራችሁ ነው የምትተውት እናንተ፣ እኔን ልታስገድሉኝ ነው መጨረሻ ላይ። ስለዚህ ልተባበራችሁ አልችልም ነው ያለቻቸው ማለት ነው። እንግዲህ እንደዛ ስትለው መድብል በጣም ስሜታዊ ሆኖ እንግዲህ አንገቷን ሲጥ አርግቶ ነበር ያዛት። አንቺ ማን እስሎንሽ ነው ማትተባበሪ? ለምንድን ነው ማትተባበሪን? የወንድሜ ደም በእጅሽ ላይ አለ በማለት እንግዲህ ሲጥ አርግቶ ሊገላስ ነበረ ሞገስ ባይ ይደርስላት እንግዲህ ሞታ ነበር እሷ ራሱ ማለት ነው እና መድብል ሲናደድ በጣም ሀይለኛ ሰው ነው። የሚያደርገው ነው አቅም እና እንግዲህ አንገሷ ሲጠርግቶ ነበር የያዛት። እና እንግዲህ እንደዛም ሆኖ ልትተባበራቸው ልታግዛቸው አልቻለችም። ነገር ግን ቀላል ነበር። አንቺ እኔን አታቂኝም ነ አንቺ እኔን አታቂኝም፣ እዚ መድብል ስሜን ብቻ ነው የምታውቂው፣ እኔ ኮ ታዝና የበለትኩኝ ሴጣነኝ፣ በማለት ነበር ያላት እና እሷም እኔ ልተባበራችሁ አልችልም፣ በራሳችሁ መንገድ ሄዱበት ሄዳችሁበት፣ እኔ መሞት አልፈልግም። እሱ ዛሬ እሱ አስክሬ ባስ ይዘው በእናንተ እጅ ቢገባ ነገ ጠዋት ያመልጣል። ከዛ ሲወጣ እኔን ይገለኛል። ከዛም ቤተሰቦች እኔን ቀብረወኝ ይቀመጣሉ ማለት ነው። እሱማ ካልሆነ እኔ ራስ ኮ ገድሌ ቀብርሻለሁ ሜዳ ላይ በማለት ነበር ያላት እና ያም ግን እሷ ምንም ወይ ፍንክች እያለች አይደለም ወይ ጥቅም ፈልጋል ነው ጠቀም ያለ ጥቅም ወይ ደግሞ ይሄ ነገር ፈርታ ነው። ብቻ ግራ ያጋባል የማህሌት ነገር ማለት ነው። እንግዲህ እንደዛ እንኳን ታስራ አላረፈችም። ሞገስን ታስፈራራለች። ከኔጋ አብረ አልተኛህም? ከኔጋ አርባ አብረ አልማቀጥክም? እቺ ልጅ እንዳትታከም፣ ምሳሌ እንዳትታከም ከኔጋ ብዙ ሴራ አላሴርክም? ይህንን ነገር መድብል ያውቃል እነግሮ አለው ትልሃለች እንግዲህ ታስራ በእነሱ እጅ ሆና ማለት ነውና፣ በጣም ቀላል ሰው አይደለችም። በነገራችን ላይ መሀሌት በጣም ክፉ ሰው ናት። እጅ እግሯ ታስሮ በሰው ቤት ሆና ድጋሜ ባለፈ ታሪክ ሞገስን እያስፈራራቸው ትገኛለች ማለት ነው። በስተ መጨረሻ ላይ እንግዲህ ሞገስ ሄዶ ለምን አንቺ አትተባበሪንም ቢላትም፣ ነገር ግን ልተባበራችሁ እችላለሁ ልተባበራችሁ የምችለው እኔ የምላችሁን አንድ ነገር ካደረጋችሁልኝ ነው ነው ያለችው። ምን ልትላችሁ ይሁን ምን አስባ ይሁን ማህሌት እና እንግዲህ የሆነ ከበድ ያለ ነገር ልጠይቃቸው ነው፣ ወይም ቤቱን በስሜ አዙሩልኝ ልትላቸው ነው። የሆነ ነገር ልትላቸው ፈልጋለች። የቡሩክን ቤት ነው እንግዲህ እሷ የራሷ ማድረግ የምትፈልገው ና ወይ ቤቱን በስሜ አዙሩ ነው የምትላቸው፣ ወይ ታገራ አስወጡኝ ነው ላቸው እንግዲህ የታወቀ ነው። እሷ በተለይ ብዙ ጊዜ ፎከሷ ቤቷ ላይ ነው። ቤቱን የራሷ ማድረግ ነው እና ቤቱን በስሜ ካዞራችሁልኝ ብሩክን ወይ ልጦቁ ያለበት ልጠቁመችሁ ይችላለሁ፣ ወይ ደግሞ ዝናን ልተባበራችሁና እንድትይዙት ላግዛችሁ ይችላለሁ ልትላቸው ነው። ነገር ግን ያው እሱ ምንድን ነው ንገሪኝ ቢላትም ሞገስ አይ አይሆንም መድብልን ጥራውና ና ለሁለታችሁም ነው የምነግራችሁ እያሌ ትገኛለች ና እሱም እንግዲህ መድብል ና እስቲ አንድ የምላችሁ ነገር አለ እሱን ከተተባበራችሁኝ አግዛችኋለው እሱን እንድትይዙ ትረዳችኋለው ብላለች እያለው እንግዲህ ጠርቶታል ማለት እሷ ምንድን ነው ንገሪን ይህማ ቀላል ነው ኮ አንቺ የፈለሹን ነገር ሁሉ እንተባበርሻለን እናደርግልሻለን ምንድን ነው የምትፈልጌው እያላት ነው ምንድትል ይመስላችኋል ማህሌት ምን የምትይ ይመስላችኋል እስቲ የራሳችሁን ግምት አስቀምጡ እኔም የራሴን ግምት አስቀምጫለሁ ማለት ነው እንግዲህ ቀጣይ ምን አዲስ ነገር አለ የሚለውን እጄላችሁ እመጣለሁ ማለት ነው እስከዛው ድረስ በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱልኝ